ሰላም ዩቲዩብ በአዲስ ቪዲዮ እንደገና ተመልሻለሁ። ይህን ሰሞን ቶሎ ቶሎ ነው ዩቲዩብ ቪዲዮ እየለቀቅን ያለ ነው ማለት ነው። ይህን ቪዲዮ ሰብስክራይብ አድርጉ። ኤኒ የሪል ስቴት መረጃ እዚህ ላይ እለቅላችኋለው፣ ማለት ነው። ይሄ የምትመለከቱት ቤት እንግዲህ ፉሊ ኮምፕሊትድ ሰሚት 72 100 ፐርሰንት የተጠናቀቀ ማለት ነው። የራሱ የሆነ ተናጥል ካርታ አለው። እንዲሁም ከአሽከፋይ ወይንም ደግሞ ለባንክ ማመቻቸት ለምትፈልጉ አማራጭ ይዘን ቀርበናል። ሌላኛው የሚያስደስተው 50 ፐርሰንት ነው ቅድመ ክፍያው። ቀሪውን ደግሞ በተመቻቸ ጊዜ ትከፍላላችሁ ማለት ነው። ሶስት መኝት ሁኔታ ቤት፣ ተጨማሪ የሰራተኛ ክፍል፣ ላውንደሪ እና ኪችን ያለው ጽድት ብሎ ያለቀ 200 ካሬ ባለ ሶስት መኝታ ነው ማለት ነው። ይህን ቪዲዮ ሰብስክራይብ ያድርጉ። የተለያዩ የሪል ስቴት መረጃዎች እለቅላችኋለሁ እዚህ ዩቲዩብ ቻናል ላይ። በጣም ነው የማመሰግነው ለሰፖርታችሁ። እታች ባለው ቁጥር ይደውሉልኝ። መልካም ቀን ይሆንላችሁ።